ሰብስክራይብ በማድረግ ቤተሰብ ይሁኑ። እስልምናን አላህ ሰጥቶት በስልምናው የማይኮራ በስልምናው የማይዘና ሰው ካለ ወይ በቀልቡ ውስጥ ጠረጣሪ አለ፣ እከተለዋለሁ የሚለውን ሃይማኖት በቅጡ በወጉ አያውቀውም። ይሄ እስልምና ለአንተና ለሕዝቦች ኩራት ነው አለ አላህ ወደፊት በዚህ ኒዕማ ትጠየቁበታላችሁ ነው ያለው። አንተ በዘርህ አትመካ፣ አንተ በቆዳ ቀለምህ አትመካ። አንተ በወገኖችህ የነገሌ ዘር ነኝ ብለህ በዚህ እንድትመካ ኢስላም አይፈልግም። እቱ አለ ከመካከላችን ሙስሊም በመሆኑ የሚሸማቀቅ ካፊሮች መሃል ሲሆን አሰላሙ አለይኩም ሲባል አንደበቱ የሚተሳሰሩ አለይኩም ሰላም ብሎ ለመመለስ አንተ አላህ ስብሓንሁ ወተዓላ

ሰለላሁ ወሰለመ ወባረከ ዓለይሂ ወዓላ አሊሂ ወአስሐቢሂ ወአትባኢሂ ኢላ የውሚ ዲን። አማ በዕዱ ሙስሊሞች በመሆናችን ብቻ ኩራት ሊሰማን ይገባል። እስልምናን አላህ ሰጥቶት በእስልምናው የማይኮራ በእስልምናው የማይዘና ሰው ካለ ወይ በቀልቡ ውስጥ ጥርጣሬ አለ ወይ የቂኑ ደክሟል ወይ ደግሞ እከተለዋለው የሚለውን ሃይማኖት በቅጡ በወጉ አያውቀውም ማለት ነው። አላህ ሱብሓነሁ ወተዓላ ነቢን ሲያናግር ወኢነሁ ለዚክሩን ለከ ወሊቀውሚከ ወሰውፈቱ ሰአሉን አለ። ይሄ ቁርአን ይሄ እስልምና ለአንተና ለህዝቦች ኩራት ነው አለ። አላህ ወደፊት በዚህ ኒዕማ ትጠየቁበታላችሁ ን ያለው አላህ። እንግዲህ ከሰጠን ስጦታዎች ሁሉ ለአንድ ሰው አላህ ከሚሰጠው ስጦታ ሁሉ ትልቁ ዲን ነው። ከዲን የሚበልጥ ነገር የለም። ታዲያ አንድ ሙስሊም የሆነ ሰው ሙስሊም በመሆኑ ብቻ ውስጡ ሁልጊዜም የበላይነት፣ ሁልጊዜም ዒዛ፣ ሁልጊዜም ክብር ሊሰማው ይገባል። አንተ ሙስሊም በመሆንህ ኢስላም ብቻውን ላንተ ከፍታን ይሰጣሃል። አንተ በዘርህ አትመካ፣ አንተ በቆዳ ቀለምህ አትመካ። አንተ በወገኖችህ የነገሌ ዘርነኝ ብለህ በዚህ እንድትመካ ኢስላም አይፈልግም። የገሌ አገር ሰው ነኝ ብለህ በአገርህ እንድትኮፈስ አይፈልግም። በቋንቋህም እንድትመካ ወላ በገንዘብህ ወላ በሀብትህ በምንም ነገር እንድትመካ ሳይሆን ኢስላም የሚፈልገው በዲንህ እንድትመካ ነው። እነዚህ ሰዎች የሚመኩባቸው ነገሮች በሙሉ ከንቱ ነገሮች ናቸው። በነዚህ ነገሮች ላይ የሚመካ ሰው ገደል አፋፍ ላይ እንደቆመ የሚናድ ገደል አፋፍ ላይ እንዳለ ሰው ነው። እነዚህ በሙሉ የሚኮራባቸው ነገሮች አይደሉም። ያአዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዓልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዕንደላሂ አጥቃኩም። ጎሳ ነገድ አድርገን ከአንድ ነፍስ ፈጥረን ጎሳ፣ ህዝቦች የተለያየ ቋንቋ ባለቤቶች አደረግናችሁ እንድትተዋወቁ ነው ነው የሚለው አላህ። ግን አላህ ዘንድ መከበሪያችሁ የናንተ ከፍታችሁ ተቅዋ ነው።

እኔ እንደው ኩራትና ከፍታን የጨመረኝ አለ ወቂቱ ቢአክመሲ አጣው ሱረያ እንደው በእግሬ ኮከብን እስክረቅጥ ድረስ ያደረሰኝ ድኩሊ ታሕተ ቀውሊከ ያ ዒባዲ ያ ዒባዲ የሚለው ቃል ውስጥ የአላህ ባርያ ሆኜ መግባቴና ሙሐመድን አሕመድን ለእኔ ነቢይ አድርገህ መላክህ ነው ጌታዬ፣ እያለ በግጥም ይገልጸው ነበረ። ዛሬ ስንቶቻችንን በዲናችን ምንኮራው? ሙስሊም በመሆናችን ኩራት የሚሰማን ስንቶቻችንን ዛሬ ስንቱ አለ ከመሐከላችን ሙስሊም በመሆኑ የሚሸማቀቅ ካፊሮች መሃል ሲሆን አሰላሙ አሌይኩም ሲባል አንደበቱ የሚተሳሰሩ አሌይኩም ሰላም ብሎ ለመመለስ አልሐምዱሊላህ ለማለት እንደምን አደርክ ደና ውልሃል ሲባል ደና ይላል። ሌላው ከፈራው የሚያመልከውን አምላኩን እየጠራ ምስጋና ሲገልጽ አልሐምዱሊላህ ለማለት የሚፈራ ሙስሊም የሆነ ነገር አንድ ሰው ውለታ ሲውልለት አላህ ይስጥልኝ ለማለት የሚጨንቀውና ያንን ከፈራውን እንትን ይለዋል ብሎ ፈጣሪ ይስጥልኝ የሚል ማለት ነው ወይ አመሰግናለሁ የሚል ስንት ሙስሊም ነው ያለው? ይሄ ጭንቀት ማለት ነው። በዲን ያለ መኩራት ማለት ነው። አንዳንዱ ሰው እንትና እኮ ቁርጥ እንትን ነው የሚመስለው እንዲባል ይፈልጋል። ሙስሊምነቱን የሌላ እምነት ተከታዮች መሃል ሲሆን ለመደባበቅ፣ ለመሸፋፈን የሚሞክር አለ። አንዳንድ ጊዜ ስንመለከት የሌላ እምነት ተከታዮች ያሉበት ቦታ ሰላት ለመስገድ ሲጨንቀው ሰላት ሰዓት ሲደርስበት ውዱ ለማድረግ ሲጨናነቅ እስቲንጃ ለማድረግ የሚጨንቀው አለ እኮ ትምህርት ቤት አስተማሪ ሆኖ መምህር ሆኖ ሙስሊም ሆኖ ይጨናነቃል ጭንቀት ይዘዋል አንተ ከተጨነቅ ከአንተ ስር ያለው ተማሪ ምን ሊሆን እንደሚችል አስበው የመንግስት ተቋም ውስጥ ባለስልጣን ሆነ አንተ በዲንህ ጉዳይ የምትሸማቀቅ ከሆነ ከስር ያሉ ሰራተኞች ምን ይውጣቸዋል ሌላው ሰሊቡን አንገቱ ላይ ተሸክሞ ሲመጣ ከአንድም ሁለት አድርጎ አይጨንቀውም። ያመነበትን ነገር የመንግስት ተቋም ግርግዳ ላይ ሲለጥፈው፣ አውቶቡስ ላይ ሲሰቅለው፣ ሌላው በእምነቱ ሲኮራ አንተ ግን ትፈራለህ። ምንድን ነው እንደዚህ የሚያደርገን? ዲነል ኢስላም የሚያሳፍር የሚያስጨንቅ ነው ወይ? በዲናችን እንዴት ነው ማንኮራው? ከዲናችን ውጭ የምንኮራበት ነገር አለን ወይ? ሊያኮራን የሚገባው ሸረፍ የሚባለው የአላህ ሱብሓነሁ ወተዓላ ባሪያ መሆን መልካም ስራን መስራት ሐራምን ነገር በመራቅ ነው። እንግዲህ የአላህ ባሪያ ሆነ ወደዚህ ዲን ስትጣራ የዚህ ዲን አባል መሆንህን ስትገልጽ ካንተ የሚበልጥ የለም ነው ያለው አላህ። ወመን አሕሰኑ ቀውለም ሚመንደአ ኢለላሂ። ወደ አላህ ከሚጣራ ሰው የበለጠ እርሱ መልካም ስራን እየሰራ እኔ ሙስሊም ነኝ እያለ ወደ አላህ ከሚጣራ ሰው የበለጠ ቃሉ ያማረና የተዋበ ማናለ ይላል። ሰለፎቻችን ትላንትና በዲናቸው ነበር የሚኮሩት። ዑመር ኢብኑ አልኸጣብ ሻምን እና አቡ ዑበይዳ እብኑ ጀራህ ሲከፍቱ ሶርያን አካባቢ ሲቆጣጠሩ፣ ቤተ ልመቅዲስ ቁልፉን የቤተ ልመቅዲስ ኃላፊው ጳጳሱ እኔ የምሰጠው ለአሚራችሁ ከመጣ ብቻ ነው አለ። ያን ጊዜ ዑመር ተነስተው ከመዲና መጡ። ሲመጡ የተጣጣፈ ልብስ ነው የለበሱት። አንድ ጊዜ እሳቸው መጓጓዣው ላይ፣ አንድ ጊዜ አገልጋያቸው እየተፈራረቁ ወንዝ ዳር ደረሱ። ከዛ በኋላ እና አቡ ኡበይዳ ከማዶ ሆነው ሊቀበሏቸው ሲመጡ ዑመርን ሲያዩዋቸው ውሃ ውስጥ ሊገቡ ሲሉ ከግመሏ ላይ ወርደው ጫማቸውን ትከሻቸው ላይ ሰቅለው ልብሳቸውን ሰቅስቀው በውሃ ውስጥ ሲገቡ አሚረል ሙእሚኒን አላቸው፣ እንደው ሰዎቹ እንዳያዩ እርሶ የሙስሊሞች አሚር እንዲህ አይነት ናቸው እንዳይሉ ብሎ ሐሳብ ሲያቀርብ፣ ዞር በላሉት ይድናሉት አቡ ኡበይዳን፣ ሌላ ሰው ቢሆን ኖሮ ለኡመት ሙሐመድ መቀጣጫ አደርግህ ነበረ፣ አቡ ዑበይዳ ስለሆንክ ነው። አላህ እኛን ከፍ ያደረገን በጨርቃችን በልብሳችን ወይም በሆነ ነገር አይደለም። እኛ ወራዳ እዚህ ግባ የማንባል ህዝቦች ነበር። ነገር ግን አላህ ከፍ ያደረገን በምንድነው? በእስልምና ነው አሉ። ከእስልምና ውጪ ሌላ ኢዛን የምንፈልግ ከሆነ አላህ ያዋርደናል ያሉት። ሌላኛው ሰሓቢ ርብኢ ብኑ አሚር ቃዲሲያ ዘመቻ ላይ ፋርሶች ተወካይ ላኩልን አሉ። ጦርነቱ ከመጀመሩ በፊት ድርድር እናድርግ ብሎ እናንተ አረቦች ልማዳችሁ ስትቸገሩ ስትራቡ ወረራ ማድረግ እንዲህ አይነት ነገር ነው ልማዳችሁ። በቃ ለመሪዎቻችሁ ሁለት ሁለት በቅሎ ምናምን የሚሆን እህል ለሰራዊቱ ደግሞ ለእያንዳንዳችሁ እንዲንሰፍራለን ብትመለሱ አይሻልም ምናምን እያለ ጥያቄ ያቀረበላችሁ ለምንድን ነው የመጣችሁት? ምን ፈልጋችሁ ነው ሲል ሪቢዕይ ብኑ አሚር ሰሃባው በጣም አካል ጉዳተኛ ነው። አንካሳ ነው። ፈረስ ላይ ሰዎች ነበር የሚጭኑት። ግን በጣም ተናጋሪ ዲፕሎማት ነበረ። እዛ ቤተ መንግስት ውስጥ ሲሄድ ፈረሱን እየ ነዳ ነው ወደ ውስጥ ንጉሱ ቁጭ ብሎ ሩስቱም እዛ በተንቆጠቆጠ ምንጣፍ ላይ ተቀምጠው እሱን ሲጠብቁት ቀጥታ የሄደው ሩስቱም ጋር ነው። አጠገቡ ወንበሩ ጋር ሊቀመጥ ሲል ወታደሮቹ እጁን ሊይዙት ሊከለክሉት ሞከሩ። የጠራችሁን እናንተ ናችሁ እንጂ እኛ አይደለንም አለ። መጀመሪያው ነው ፈረስን እዛ ጋር አድርገው አላደርገውም። ምን ያለው እዚ ጋር ተቀመጠ፣ እዚ ጋር ነው የምቀመጠው እያለ ማለት ነው። ረብዕይ ኢብኑ ዓሚር በስተመጨረሻ ለምንድን ነው ሺ የመጣችሁት ሲለው ጊዜ የመጣ ነውማ፣ እኛ አላህ ሱብሓነሁ ወተዓላ የሰው ልጆችን አላህ ከባሮቹ መካከል የመረጣቸውን ሰዎች ሰዎች ፍጡር ፍጡርን ከሚያመልክበት ሃይማኖት አስወጥተን የፍጡራን ጌታ የሆኑ የፍጡራን ጌታ የሆነውን አላህን ሱብሓነሁ ወተዓላ ወደሚያመልኩበት ሃይማኖት ልናሸጋግራቸው ከጠባቧ ዱንያ ወደ ሰፊው ልናወጣቸው፣ ከሃይማኖቶች ቆና፣ ከሌሎች ሃይማኖቶች ቆና ወደ ኢስላም ፍትህ ልናሸጋግራቸው ነው። ለዚህ ነው የመጣ ነው። ኢስላምን ከተቀበላችሁ ወንድሞቻችን ናችሁ። እንቢ ካላችሁ ጊዜያ ትከፍላላችሁ፣ አለበለዚያ ሰይፍ ይዳኘናል ነው ያለው። የነበራቸው ዒዛ ኩራታቸው፣ እነዛ ሰሓቦች የነበራቸው ልዕልና ምን አይነት እንደነበሩ እነ ርብዒ በተግባር ያስተማሩበት ነው ኢስላም እዚህ ግባ የማይባሉ በማህበረሰብ ውስጥ የተናቁ ሰዎችን ከፍ ያደረገው ዲን አልኢስላም ነው። የጁለይቢብን ቅሳ አንስተናል። ጁለይቢብ መልኩም ማያምር በጣም አጭር፣ ጥቁር ያለ ላይሆን ደስ የማይል ነበረ። ግን ነቢዩ ሰለላሁ ዐለይሂ ወሰለም ያን ሚስኪን ሷሃባ ሀብት፣ ንብረት፣ ገንዘብ፣ ዘመድ ያልነበረውን አንድ ቀን አጠገባቸው ሲመጣ ጁለይቢብ፣ ለምን አታገባም አሉት። ያ ረሱላላህ፣ እኔ አሁን አገባለሁ ገንዘብ የለኝ ዘመድ የለኝ ምንም ነገር የለኝም፣ ያ ረሱላላህ እኔን ማን ይሰማኛል፣ ማን ይቀበለኛል ሲል ሂድና እዛ አንሷሮች ቤት አንኳኳና የአላህ መልክተኛ ልከውኝ ነው የመጣሁት ልጃችሁን ዳሩት ብለዋል በልና ተናገር አሉት። ቀጥታ እዛ ቤት ሲሄድ የቤቱ አባውራ ወጣ። ሲወጣ በጣም ሲያይ ጁለይቢብ ነው። ምን ፈልገህ ነው ሲለው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልጃችሁን እንድትድሩኝ ልከውኝ ነው የመጣሁት። በጣም ከበደው። በጣም ሚስብ አይደለም ልጅቷ የምታምር ውብ ናት። ከዛ በኋላ ለእናትየው ሲነግር እናትየው አበደን አይደረግም፣ ምናምን አለች። ልጅቷ ጓዳ ውስጥ ቁጭ ብላ ነበረ። ሰማችና እናንተ የአላህን መልእክተኛ መልክተኛ ትመልሳላችሁ? የአላህ መልእክተኛ ለእኔ በጎ ነገር አስቦ ሊሆን ይችላል። ነቢን መመለሳችን ለእኛ አደጋ ነው አለች እና ዳሩኝ አለችው። አላንገራገረችም። እች ሴት ወዲያውኑ። ስለ መልኩ አላስጨነቃት፣ ስለምኑ ነቢ በተቀዋው ነው የመረጡት ይህንን ሰውዬ ከዚያ በኋላ ቀጥታ አንቺ ካልሽ እንግዲህ ምን ይደረጋል አሉና ተስማሙ። ነቢያችን ሰለላሁ ዓለይሂ ወሰለም እችን ልጅ ዱአ አደረጉላት። አላሁም መስቡብ ዓለይሃ ኸይረን ሰባ እያሉ ማለት ነው። አላህ መልካም ነገርን አንቧቧባት፣ እች ልጅ ችግር መከራ እንዳያገኛት አድርገ ያረባሉ፣ ዱአ አደረጉላት። እሷ ጋር ተጋባ። ጥቂት ቀናት ከቆየ በኋላ ጂሃድ ፊ ሰቢልላህ ሲባል ዘመቻ ወጣ። ብዙ ቀን ከእሷ ጋር አልቆየም። ጂሃድ ፊ ሰቢልላህ ላይ ተዋጋ። መጨረሻ ብዙዎችን ገድሎ ወደቀ። ነቢያችን እስኪ ሙታኖችን ፈልጉ ሲሉ ገሌ ገሌ ሲሏቸው የሱን ስም አልጠሩም። እኔ ግን ጁለይቢብ እና ያጣሁት ጁለይቢብ የት ደረሰ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ሲፈልጉት ሰባት ሙሽሪኮች ጋር አዛ ወድቆ እነሱም ገድሎ እሱም ተገድሎ አገኙት። አጠገቡ መጥቶ ሰባት ጀግናዎችን ገድለ አንተም ወድቀሃል፣ አንተ ከኔ ነህ፣ እኔም ካንተ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ምስኪን ትልቅ ቦታ ያደረሰው ሌላ ነገር አይደለም። በእስልምናችን ምን ያህል ነው ምንኮራው? በዲናችን ኩራት ይሰማናል ወይ? ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም፣ የሚባል ነገር አለ። እኛ ለዲናችን የምንሰጠው ክብደት ምን ያህል ነው? በዲናችን እንኮራለን ወይ? በማንነታችን የሚያፍር ትውልድ ኢስላም አይፈልግም። አንተ አላ ሱብሓነሁ ወተዓላ የሰማዩን የምድሩን ፈጣሪ ኻሊቀ ሰማዋት ወለአርድ አላህን ነው የምታመልከው ሰዎች እንጨት ያመልካሉ፣ ሰዎች ጣዎትን እያመለኩ፣ ሰዎች ወንዝ ድንጋይ እያመለከ ሰው በዚህም ዲን ብሎ ይኮራል። ፈማ ባሉና نحن لا نفتخر بديننا እኛ በዲናችን ለምንድን ነው ማንኮራው? ከዲንል ኢስላም ውጪ የሚያኮራ ምን አለ? አላህን እኮ ነው የምንገዛው። ከአላህ ውጪ ማንንም አናመልክም። ያን የማይወልድ የማይወለደውን ብቸኛ የሆነውን አምላክ ለሱ ብቻ ነው የምናጎበድደው። ከሱ ውጪ ለማንም ማንሰግድም። ምናልባት አንዳንድ ሰው የሚሸማቀቀው የሚያፍረው ዲኑን ባለማወቅ ነው። ዲኑን ያወቀ ሰው የትም ጎዳና ላይ ቢስል፣ የትኛውን ቢሮ ላይ ሃይማኖቱን ቢያንጸባር፣ የትኛውን ቦታ እነሱ ዳዕዋ ነው የሚሆንበት። አንተ ስታከብሩ ሌሎች ሰዎች ያከብራል። ጎዳና ላይ ቆሞ ባቲላይ ከጠበር ትቸክም እያለ ሲሰብክ አያፍርም። አንተ ግን ለምንድን ነው የምታፍርበት? አንተ ለምንድን ነው በዲን የምትጨነቀው? እኛ ዲናችን የሚያሳፍር ነው? እስኪ እስልምና ዙሩ ብለን እንመልከት።